ማለት ነፃ ነስጭ ለምንድ ነው የወገብ ቅማል የምትሆኝብኝ? ማለ ቅማል። አረ በናትሽ፣ እኔ ነበር ምንም አልሰደብኳት። ከምን ይደብራል፣ አንዳንድ የምትናገር ወሬ እንኳን ጀምር ዳጣ ከወጣቸው የቤት በጣም ነው የሚያስጠሉ። እኔ ራሱ ሀሳቤን ቀይሬያለሁ። ቆይ አንዴ እማዬን ጠርቻን። በጣም ቆይ እስከ ዛሬ ብዙ ነገር አልፌያታለሁ። እንደ ጋለ ብረት ቀጥቅጬው ወደ ቦታ መለስታታ ዛሬ አደገችና ሁሉን ነገር ረሳቸው። ኧረ እባክህ ተረጋጋዳ። ሚች ብመጣ አንቺ ደግሞ ሸልተኛ በሩ ሰላም ትከፍትልኛለች። በእንግሊዝኛ ስለሆነ አቤጌል ከልክ ያለፈ የዳጣ ጥላቻ ከደን ምርመራ አልፎ ዛሬ ላይ ቤት እስከ ማባረር ደረጃ ደርሳለች። አቶ ደረጀ ዳጣ የት ሄደች የሚል ጥያቄ ማስከትለዋል። ከአቤጌል ጋር ትንሽ እንደተጋጩና ወደ ውጭ እንደወጣ ተነግሯቸዋል። እርሳቸው ግን በዚህ ምሽት አስችሎኝ እንዴት እቀመጣለሁ፣ ሴት ልጅ እኮ ናት በማለት ፍለጋ በሚሄዱበት ሰዓት የደን ምርመራ የተደረገበትን ወረቀት ሰላም ቤት ስታጸዳ እንዳገኘችው እና ይህ ወረቀት በእንግሊዝኛ የተጻፈ መሆኑ አንብቤ መረዳ ስላልቻልኩኝ ከስራዎት ጋር ተያያዥነት ያለው ወረቀት ሊሆን ይችላል በማለትም ይህንን ወረቀት ለአቶ ደረጀ ሰጥታቸዋለች። አቶ ደረጀም ከዚህ ከታሸገ ወረቀት በስተጀርባ የሆነ ነገር እንዳዘለም እየተሰማቸው ይመስላል። ሰውነታቸው በፍርሃት እየራደ እጃቸው እየተንቀጠቀጠ ነበረ። ይህንን ወረቀት ሰላምን የተቀበሏት። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንዳጣ ክፍል አስር ምን አዲስ ነገር አለ አብረን የምንከታተል ይሆናል። ወደ ቪዲዮ ውሰድኳችሁ። በባለፈው ክፍል ወይዘሮ ማርታ የምርመራ ወረቀቱ ከተሰጣት በኋላ ይህንን በማንበብ ቀጥታ አዳጣን ነበር የጠሯት በጣም ተጠርታ አባትሽ ማን ነው የሚል ጥያቄም አንስተዋል። ዳጣ በጣም ተደናግጣለች። ምክንያቱም ለእርሳቸው እየነገረቻቸው ሲሳይ የሚል ነበረ እዛ ላይ ደግሞ የተጻፈው ሌላ ሆኖ ስላገኙት አሁን የተለያየ ነገር ስለተመለከቱም ዳጣ ላይ ክፉኛ ፍጠውባታል። ሆኖም አባቴ ሲሳይ ነው አላልሽኝም የሚል ጥያቄ አንስተዋል። ዳጣም በድንጋጤ እየተደነባበረች ለማሳመን እጅግ በጣም ከብዷታል። ወይዘሮ ማርታም ዳጣን የሚፈልጉትን ጥያቄ ከጠየቋት በኋላ ቤጌልን ጠርተው ለምንድን ነው ይህንን ነገር ያሰብሽው በማለት ጠየቋታል። ሆኖም የዳጣ መልክ ከአቶ ደረጀ ጋር መመሳሰሉ፣ አንዳንድም ደግሞ ውሀን መምሰሏና የቤተሰቡን አባላት ዳጣን መውደዷ አንዳች ጥርጣሬ እንዳድርባት እንዳደረገም ለእናቷ እየነገረቻት ነበር። እናቷም እንዴት በትዳሬ ላይ ይህንን ነገር ልታስብ ይቻል? እሺ ሁለታቸውንስ አስመረመር ሽንበል ከዛ ዳጣ ልጅ ሆነች፣ ይህንን ነገር እኔ ባውቀጥሩም የሚሰማኝ ይመስልሻል? እኔና በባለቤት መካከል ከባድ ችግር ይፈጠራል ማለት ነው። እስካሁን እያመንኩት የኖርኩትን ትዳሬንም አደጋ ላይ ለመጣል አስበሻል። ለምን አርቀሽ አታስብም? እያሉም ልጃቸውን ተቆጡ። እሽማየ ይህንን ነገር አላስብኩበትም ነበር፣ ለማንኛውም ይቅርታ። የምርመራ ውጤቱ ምን እንደሆነም ጠየቀቻት። ወይዘሮ ማርታም አይ አባቱ አይደለም በማለት መለሰችላት። እንኳንም እህት ያልሆነች በማለት ቤገለም ከዳጣ ጥላቻ ተነስታ እየተናገረች ነበረ። ሮ ማርታም ዳጣን የመሰለች እህት ብታገኝ ላንቺማ መልካም ነበር እያሉም ከዳጣ ጋር ለማስማማት እየሞከሩ ነው። ሆኖም አሁን የቤተሰባቸው አካላት እስካልሆነች ድረስ እቤት መባረር አለባት በማለትም ለእናቷ እየነገረቻት ነው። እናቷ በፍጹም ይሄ ሊሆን አይችልም። ባትሽ ለፍቶ ለሚያኖራችሁ ይህን ያልጥላቻሽ ከምን የመነጨ ነው? አርፈሽ ተቀመጪ በማለት ልጃቸውን ተቆጧት። አጣ ሀገር ሰላም ብላ በተቀመጠችበት፣ አሁንም አቤጌል መጨቃጨቅ ትጀምራለች። ሆኖም ያንቺ ጭቅጭቅ የወገብ ቅማል ሆኖብኛል፣ እናትሽ ተይኝ፣ በሰላም ልኑርበት የሚል ተማጽኖም ለአቤጌል ጌል አቀረበችላት። አቤጌል ግን ጭራሽ የወገብ ቅማል እንዴት ትሰድብኛለሽ? እያለችም ተነስታ ማነቀቻት። ከእንግዲህ የምፈራሽ ነገር የለም። የጎዳና ህይወቱን ነው ለምጀዋለው። ከብዙ ሰዎች ጋራ ስቄት ሳ ስቄ ነው ቤቱ እንደው ይቀርልሻል፣ አውቃለሁ ስቃዩንም ብርዱንም ድካሙንም ሁሉንም አውቀዋለሁ። እናም ወደ ነበርኩበት እመለሳለሁ፣ ቤቱ ይኸውልሽ በማለትም ጥላ ተሰናብታ ትወጣለች። ሮ ማርታ ምን ልጃቸውን ለመቆጣት ቢሞክሩም አቤጌል ግን እብድ ሆናለች። ሆኖም በስተ መጨረሻ ዳጣ ያንን ቤት ተሰናብታ ወደ ውጭ በምትወጣበት ሰዓት ከጓደኛ ከጓደኛዋ ጋር ታገኛታለች። ሆኖም የአቤጌል ጭቅጭቅ እንደሰለቻት ና ከዛ ቤት መቆየት እንደማትፈልግ ሌላ ቦታ መሄድ እንዳለባትም ለውሃ ነግራታለች። ሆኖም የመጨረሻ መሰነባበቻ ይመስል ወደ ሬስቶራንት በመውሰድም ምግብ ጋብዛቸው ነበረ። የተለያዩ ም ውሃ ወደ ቤት ከተመለሰች በኋላ ማንንም አታናግርም። ምክንያቱም በዳጣ መሄድ በጣም አዝናለች ና ሰላምን በዳጣ መሄድ ክፉኛ ከፍቷታል። ሆኖም ለናታን አሁንስ ከዚህ ቤት እኔም ሀሳቤን ቀይሬ ያለውኝ ከእንግዲህ በኋላ ዳጣ ሄዳለች። እኔም እሷን ተከትይ ልሄድ ነኝ በማለትም እየነገረች ነበረ። ናታን ይህኔ በጣም ይደናገጣል። እንዴት፣ ለምንስ ሄደች እያለም ሰላምን እየጠየቃት ነበረ። ሰላምም ያቤጌል ጭቅጭቅ እንደ ሰደቻት ና ከዛ ቤት መኖር እጅግ እንዳማረራት ለነበረችበት መመለስ እንደምትፈልግም ለሰላም ንግራት፣ መሄዷ ሁለታቸውንም ድብርት ውስጥ ከቷቸዋል። አቤጌል በዳጣ መውጣት በጣም ደስተኛ ሆናለች። ወደ ናታን ክፍል በመሄድም አስብበት ያልከሆን ከምን አደረስከው የሚል ጥያቄ ማነሳችለት። ማለትም ከዚህ በፊት የፍቅር ጥያቄ እንዳቀረበችለትና በዚያን ሰዓት፣ ቆይ ጊዜ ስጭኝ እንዳላትም ለማስታወስ ሞክራለች። እርሱ ግን ያንችን የፍቅር ጥያቄ አልቀበልም እና ባንቺ መካከል ምንም አይነት የፍቅር ግንኙነት እንዲኖረን አልፈልግም። እንደውስ አባይና እማዬ ቢሰሙ ምን የሚሰማቸው ይመስልሻል ፍጹም እንዳታስቢው በማለትም ብሽቅ ያደርጋታል። በዳጣ መሄድም ውሃ አኩርፋ ተቀምጣለች። ማለትም የሚቀርብላትን ምግብ እንኳን ለመመገብ ፍቃደኛ አይደለችም። ሆኖም ዳጣ ከሄደች በኋላ ደስታዋ ከፊቷ ላይ ርቋት በጣም እያዘነች እና እየተከዘች ነው። እኛ ቤተሰቦች ተቀምጠን ትናንትና ከጎዳና ለመጣች ልጅ ይህን ያለም ቦታ ትሰጫለሽ? እያለችም አቤጌል እየተጨቃጨቀቻት ነው ን ዳጣን የመሰለች ልጅ እንድትሄድ በማድረግሽ አባዬ ሲመጣ የሚከተልሽን ጥያቄ ምን እንደምትመልሽ እስኪ ተዘጋጅ፣ አባዬ አይለቅሽም በማለትም እየነገረቻት ነበረ። ሆኖም አባትየው በዋለበት ብሎ ወደ ቤት ሲመጣም ወደ ሆኑ ስለ ዳጣ መኖርና ለመኖር ነበር የጠይቀው። ማለትም ከቤተሰቦቹ አባላት መካከል መቱን ከተቀመጡት ዳጣ የለችም ዳጣ ይህ ነው የሚል ጥያቄም አንስተዋል። ጅሪት አቤጌልም ወደ ክፍል እየሮጠች በመሄድ ቆይስኪ እማዬ ልጠይቃት ነበር ያለችው ስሩ ማርታም አቶ ደረጀን እንዲረጋጉ ካደረገቻቸው በኋላ ዳጣ ከአቤጌል ጋር ለትንሽ ተኮራርፈው ወደ ውጭ እንደወጣችም ተናግራለች። እንዴት ሊሆን ይችላል? ለምንስ ወጣች? በማለት በጥያቄ እያፋጠጡ ነው። ጣቷ አቤጌል ስለምንድን ነው የምትጨቃጨቃት? በማለትም በጣም ተናደውባት ቀባቸው ያን ያክል ከባድ እንዳልሆነና ዳጣ ተመልሳ ወደዛ ቤት መምጣት እንደምትችልም ወይዘሮ ማርታ ባለቤታቸውን ለማሳመን እየሞከሩ ነው። ሆኖም አቶ ደረጀ ግን አንዳች ጥርጣሬ ከኋላቸው አድሮባቸዋል። ምን እያለ ባለቤታቸው ላይም እየጮኸባቸው ነው። ሮ ማርታም እባክን ደረጀ ተረጋጋ። እንግዲህ ሀቤጌላ ሆናውን ያመጣችው ጸባይ፣ ከሰው ጋር የማይገጥም እጅግ አስቸጋሪ እየሆነች መታለች ነ ቀለል ባለ ነገር ነው የተጣሉት፣ በማለትም እየነገረቻቸው ነበረ። አቶ ደረጀም እሷ በጨለማ ወጥታ እኔማ እዚህ አልቀመጥም ፍለጋ መውጣት ይኖርብኛል፣ በማለት ለባለቤታቸው ይነግራቸዋል። ባለቤታቸው አሁን እኮ ሰዓቱ መሽቷል፣ እርሷ የለመደቻቸው ሰዎች ነው የሄደችው ነገ ትመጣለች፣ በማለት ለማባበል እየሞከሩ ነው። እንደውም መረጋጋት ተስኗቸው ለዳጣ ስልክ ይደውላሉ። አይዳጣ ለምን ስትተሽድሽ ካቤጌል ጋር ብትኮራረፌ ወይዘሮ ማርታ እናትሽ እንደሆነች ብታውቅ እኮ ይህን ነገር ባላደረግሽ ነበረ። እሷ ስላልወለደችሽ ትተሻት ወጣሽ። ሆኖም የሰው ልጅ ኮ ቤተሰብ አንድ ላይ ሲኖር መጋጨት ያለ ነው። ቻል ነበረብሽ። ለምን ይህንን አደረግሽ? በማለት እየወቅሷት ነበረ። ጣም ጠዋት ማታያ ቤግል ጭቅጭቅ እንደ ሰለቻት ና በዛ ሁኔታ መቆየቱ እጅግ እንዳማረራትም ለአቶ ደረጀ ገልጻላቸዋለች። አቶ ደረጀም እንዲህ ስልካቸውን ዘግተው ወደ ታችም እየወረዱ ነው። ማለትም ወደ ዳጣ ለመሄድ ዚህን ጊዜ ሰላም ግን ያገኘችው የዲኤንኤ ምርመራ ጋሼ፣ በእንግሊዝኛው ስለተጻፈ ሊነበበኝ አልቻለም፣ ለስራው አስፈላጊ ከሆነ ይህንን ወረቀት የያዙት፣ በማለትም ይህን የዲኤንኤ ምርመራ ውጤትም ሰጥታቸዋለች። ምናልባትም አቪጌል ያደረገችውን ታሪክ እንግዲህ በግልጽ ሊያውቁ ነው ማለት ነው። ቶ ደረጅስ አቪጌልን ምን ይሏት ይሆን? አቪጌል በጣም በከባዱ ሁኔታ የተጓዘችበት የዲኤንኤ አሁን በአቶ ደረጀ ዘንድ ልትጋለጥ ነው ማለት ነው። ወይዘሮ ማርታ ያልተቀበሉትን የምርመራ ሂደት አሁንስ አቶ ደረጀ ይህንን ሲያዩ ምን ይሰማቸው ይሆን? ለማንኛውም የአቤጌል ተንኮል እንደቀጠለ ነው። ዛሬ ላይ ዳጣ ተማራ ቤቱን ለቃ እስከ መውጣት የደረሰችበትን ክስተት ተመልክተናል። በሚቀጥለው ክፍልስ ዳጣ ወደዛ ቤት ተመልሳ ትመጣለች ወይስ እንደወጣች ትቀራለች? በእርግጥ የቤተሰቦቿን ናፍቆት አግኝታ አልጠገበችውም። በፍቅር መሳቅ መሳለቅ ስትፈልግ፣ በአቤጌል በኩል ግን ብዙ ተንኮል ከጀርባዋ እያሴረችባት ስተዋን ሙሉ አድርጋ ለማጣጣም አላስቻላትም። ይባስ ብሎ ከናታን ጋር ያላት መቀራረብ ወደፊት ፍቅረኛዋ እንዲሆን እየተማጸነችው ያለውን ናታን በኋላ የመጣችው ዳጣ ትነጥቀኛለች በሚል ምክንያት አሁን በዳጣ ፈታኝ ሆና ቀጥላለች። ዛሬ ላይ የሚያስገርመው ነገር ቢኖር ብዙ አመታት ስታገለግል የኖረችው ሰላም ዳጣ ከወጣችን የስምናለኝና ሀሳቤን ቀይራለሁ፣ ከዚህ ቤት መውጣት ይኖርብኛል ማለቷ ነው። ለማንኛውም በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን፣ ተከታትዬ የማቀርብላችሁ ይሆናል። ለዛሬው ዳጣ ክፍል አስር ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና ጠይቃለሁ። ባይ ባይ።